እመጣለሁ ለምንድን ነው ምን ተፈጥሮ ነው ንገሩ ኦኬ ምን ተፈጥሮ ነው ንገሩ ምን ተፈጠረ ጋይ ስሙ እዚህ ሶስት ፒን አድርግ ያለሁትኝፈጠችግራፍት ካላሪው ላይ ስላለ ነው ምን ተፈጠረ አስቸኳይ ነው እኮ ለምን ዚ ምንድን ነው ላይቭ ላይ ነኝ እኮ ቆይ እስኪ አረጋጉት ወይ በስመ አብ እኔ አሁን መግባቴ ነው አታስጨናንቆኝ እስኪ ጋይስ ታብታብ አድርጉ ታብታብ አድርጉ እርዳታ ላይ ናቸውን? ዛሬ አልሄድም ጋይ፣ ዛሬ አልሄድም። ዛሬ ለራሴ ጊዜ ይሰጣለሁኝ። ታብታብ አድርጉ፣ ታብታብ አድርጉ፣ ታብታብ አርጉ ጋይስ፣ ታብታብ አርጉ። ኖ ኖ ጋይስ፣ ዛሬ ለእርዳታ አልሄድም። ይቅርታ፣ ጊዜው ከራሴ ጋር ታብታብ አድርጉ ጋይስ፣ ታብታብ እኔ የተሸከምኳት ሴትዮ ሳላየው፣ ታዲያ አንተ እንዴት አየው? እኔ ተሸክሜው አምጥቼው እኔ ሳላየው አንተ እንዴት አባየው? ጡቴ ንቁ ግርም ጡትሽን አይተቻል። አላየሁትም። አንተ ቂጥ ላይ ነው እንዴ ታዲያ? እኔ ጡት ያለው ጉድ እኮ ነው። ወይስ ጡታችን ከጀርባችን ሆነ፣ እንዴት ነው ማላየው? አይቼዋለሁ። አይቼው እያሳየው ነው። አይናውጣ አይናራ እ አሞራው ሁሉም ወን ወን ፍሎር ሌትስ ጎ

ሰው ይዞብኝ የመጣው ጠርቶኛ አያውቅም እኮ። ቅጣት ከአምስት ሺህ በላይ። ይሄ መሽቁቅ የመጣብኝ ለምን እንደሆነ እኮ አውቄያለሁ። ድሮም እኮ ታውቆኛል እኮ፣ ወገን ድሮም እኮ ታውቆኛል። ይሄ መሽቁቅ እኮ ለምን እንደመጣ አውቃለሁ። ይሄ መሽቁቅ አሁን እንዴት ነው የምደርሰው? እኔ ምን ውስጥ ነው የወደቅኩትኝ? አበባ የምትሰጡት ሰዎች አውቃችሁ ነው። አልቃጠል አልናደድ ነው አልኳችሁ። አሁን እኔ በምንድነው በፈረስ አይደለም?